እያበልያ እያበልያ ማናም ይነካኝ፣ ምን የጎበለው አሳየኝና ድቡል በለው ወይ እያበልያ እያ እያበልያ ችግር እያበልያ ተባላልኩም ወይ ሻምበል አተርፉም ወይ እያበልያ መጣሁ መትረጊስ ገዝቼ እኮ

ና ና ና አሳየኝ አሁን እ አቺ እንዴት አርገ እንደ እንደ በልልክ እንዳንክ በልልከኝ እስቲ ነገር

ና ተኛ፣ በጎንሽ ተኛ። ራስህ ነህ በጎን የምትሆን። ተኛ እን ሮቴ እባክሽ ሮቴ። ልጆች እንግዲህ ጓደኛህን ያደረግኩትን ይችላል። አሁን ተኛ። ድማሚት አልፈለክ ተኛ። ኧረ ግፍ ነው ግን እኔ ክፉ በሆን ግን እናንተ አሁን እዚህ ክፉ ነሽ እያለሽ ማነው

ለረአንቺ ልክ ነሽ፣ አንቺ ትክክል ነሽ። አልመጣሽብኝ በከብቱ በልጆች አልመጣሁብ አልደራሽብኝ። ንኪኝ ነው እኮ አሁን ይሄ መልእክቱ ንኪኝ

ምንም ምን የሰላማዊ ሰው ነኝ እንጂ ሌላ የጎዳይ ሰው ፈርቼ መጥቼ ነው። እኔ በሬ ጎፋ ብሎ አስጎፋሹ እያለ ሲያስሮጤ ስለነበረ እኔ እሱን እንትን ሽሽት ነው። ቅድም እንዲ አስታወደ ቆጀሽ አትቴ ምንነት የማላከሽ ማንም አላከኝም። አንቺ ዝም በየሰሙኛል ስጫዋቸ ነገርኩሽ

እኔ እህል ውሃ የማልል እኔ እና ቸኩላለሁ ሀጅ ነኝ ምነው እንዲሁ እንዲህ ባዶ ሆና ቤት ተቀምጠሻል እኔ ክፍት ጥለሽ እንዲሁ ክፍት ጥለሽ ከሄደ እንዲሁ ክፍት ሳገኘው ጥንቦቅ አልኩ ነፍሴ አውጪ ነፍሴ አውጪ ነው እንዲሁ በበሬ እንዲያውም በሬ ጎፋ ስንት መንገደኛ አለ በሬ እኮ በብዙ ነገር ይጎፋል አንቺን አይቶ የጎፋ የሆነ ነገር ብታደርጊው ነው ብሎ እንዲሁ በአፍጢሙ ይሄ ሊደፋኝ ሁሉም ቢዝነስ ሁሉም ከባድ ነው እና ምን ናንቺ ምን ምን እግር ጥሎሽ እዚህ ተረገመ ሀገር? እንደው ምን ያደርግ እንደው ጣለሽ አንቺ ውጭ፣ አሁን አንቺን አገባለሁ። በቃ ሀገሩ ሀብት ንብረት ማፍራት ነው እፈልግ

ምንድን ነው ምን ሆነሽ ተጫወተብኝ ያመንኩት ሰው ያመነሽ ሰው አሁን ያመንሽ ሰው ሲከዳሽ ያመንሽ ሰው ሲከዳሽ ብዙ ጊ አለሁሽ ሲለኝ ከርሞ አለሁሽ ብሎ ከርሞ ከየዘመዶቹ ጋር አነካክቶ አነካክቶ እኔ ይኸውልሽ እንዲህ ብቻዬን አስቀረኝ። በሰው ሀገር እንዲያንጓልለኛል። እንደው ለማን ይነገራል? እናንተ ለማን ልናገር? ሮ ሮ፣ ምን አይነት ሰው ነው ሮ? እሱማ ላታውቂው ትችያለሽ። እዛ እንደው ቅድም እንደ አንድ ብየሳይ ያየሽኝ ቤት ነው ሲገባ ያየሁት እኔ፣ ምግርግሩን ተከትዬ ምንሽ ነው ነው የምልሽ። እሱማ ባልተብዬ ነበር፣ ባልተብዬው ነው ባልተብዬው ነበር። ይኸውልሽ እንዲህ አድርጎ በለሽ ይሄ ኧረ ደርሶብኛል። እኔ በወንድ ምክንያት ያልሆንኩት ነገር የለም። ተይኝ። እኔ አሁንም እያሳደደኝ እየሮጥ ከነበር በወንድ ወንድ ሴት አይደለም እኮ እያስሮጠኝ ይኸውልሽ ሁሉ በወንድ ምክንያት ነው አድርጎ እንዴ መፈልገት አይነት በቃ ሽጋንሽ ነው ብላል። እንግዲህ እኔ ኋላ ሽጋንሽ ብለብለ እኔ ከሌላ ጋር ባገኝ ብምርህ ኋላ የለውበትም። እንኳን ወንድሞቼም ወገነ ብዙ ነኝ። ኋላ ግን እንኳን እኔ ራሴ አለቅም ነው። ዛሬ ነው ዛሬ መቀመቅ ካላወረድኳት እንደተመካከርኩት ምክክር የት አልሰራ። ዛሬ ሻምበል ማድረግ መሬት የምጥልበት ቀን ዛሬ። እንዳትዪብኝ እንጂ ይሄ እስኪ፣ በቃ ከአንቺ ውጭ ሌላ አልፈልግም። አንቺን ነው የምፈልግ። ቡና ደግሞ ይወዳል እኮ ብዬሽ ነው። ምን ምን አባቱ ምን ያመጣ ነበር? እንደው እኔም ትንሽ ኮራ ነበር፣ እንደው ትንሽ እንዲያርጓ እንዲያርጓኝ እኮ እንዴ ብለ ተጫውቶብኝ፣ አንቺዬ ተጫውቶብኝ። የኛ ኮከብ ነው። ልጅነትሽን በልፖ፣ ሀብትሽን ራጃ ሲዞ፣ ንብረትሽን በዳ ይዞ እሱ ነጣ ይበለ። አምስት ሳንቲም ወድቃ ስብሎ የተረፋቸውን ያነሳ ደግሞ ሌባ እየተባለ እንደ ውሻ ህድ ህድ ህድ ህድ ህድ ህድ እየተባለ ይዛት ካለ። አሁንስ ነው እናቴ፣ እውነት ነው። አሁንስ ቢሆን እንግርግሪያውስ ቢቀርልኝ፣ አሁንስ እንግርግሪያው ቢቀርልኝ። ወአ እዚህ ላይ ምን ትንሽ ቢራራልኝ። ንብረትሽንም በላ፣ ውበትሽንም በላ አፈሩን ይብላው ወይኔ! ታጨፍት ተመራ ጠላ መሰለኝ፣ በጥብጭ የቆየው አዎ፣ ጠጣ እንጂ በጥብጭ እንጂ። እንዴታ ደሞ

እና እንዲህ እንዲህ ያለው ሌባ ሰላቶ ያለ፣ እንዲህ እንዲህ ያለው ሌባ ኮከበ ድብቁ ተቀምጦ ነው ስንቱ ሰው የሚዛክር። አረ እኔ ስለመን ነግረዋለሁ። ንጉሥ ያርጎ ልብስ አርጎ እኮ ንብረት የበላ እኮ ሰው በየቤቱ ስንት አሉ ግን ሰው ብርን ሀብት ይቆጥራል እንጂ የእድሜ ሌቦች በምን ነው የሚቀጡ? የውበት ሌቦች በምን ነው የሚቀጡ? የልጅነት ሌቦች በምንድን ነው የሚቀጡ? ቤተሰባችንን የበሉብን፣ የሰረቁን፣ ያጨረበሩን ሌቦች በምንድን ነው የሚቀጡ? እነሱ ባጠፉት ማንም ምንም ቤቱ ያ ነው አይደል ያልሽ

እና አውጥቼ እመጣለሁ። በቃ እኔ ያለውን ነገር የዚህ የቤቱን ስራ እሰራለሁ። አንተ ደግሞ መዳበሪያን አውጣ፣ በጊዜ መሰብሰብ ነው። እንደው ስሚ ምን ያደርግልሻል? ምንም ይሁን፣ ለማንኛውም ተዚህ ቤት ንቅንቅ እንዳትይ እኔን ሳታሳውቂ፣ ያሳየሽኝ ቤት አንቄ ምን ፈተና ነው።